እነግርሀለሁ እያልኩ እንዲሁ የሰላም ነገር እንዴት ይሻላል? ሰላም ማለት ሰላም የኛ። አዎ ሰላም የኛ። ምን ማለት? ምን ሆነች? ዳር እድሜ ልኳን እኛ ቤት ውስጥ ልትኖር ነው እንዴ? እንግዲህ እሷ ከፈለገች ምን እናድርግ? እሺ፣ ምን እናድርግታል? እንድትወጣና የራሷን ህይወት እንድትችል እንርዳት። እሺ፣ ካለችሽ ነገ አማክሬ። እንዴት ነው እሺ ካለችሽ ማለት ማለት ለመውጣት ፈቃደኛ ከሆነች ማለት አነጋገር። እኮ ምን ነው እሷ መውጣት ደስተኛ አይደለም እንዴ? ለምን ሆናለሁ። ልጆቼ እንደ እሷ እንደ እናት የሚሆን ሰራተኛ ኬት መምጣት ይችላል። መልካም አከራይ ቤት አያሰራም አሉ። ታዲያ የራሷ ጥሩነት ለራሷ እንቅፋት ይሆናት እንዴ? ይበቃ። ነገ እሷኗ ነገ ትምህርት እሺ አናግረሃታለሁ፣ እና ምን እንዳለችኝ እነግርሃለሁ እ። ተናደር አንቺ የት ነው የተወለድሽው የት ነው ያደግሽው? እኔ የተወለድኩት እኔ እንጃ። ሰላም የት እንደ ተወለድሽ አታውቂም? እርግጠኛ ነሽ? አዎ። ሰላምዬ የት እንደተወለድኩ አላውቅም። ነፍስ ካወቁ በኋላ ራሴን ያገኘሁት አዲስ አበባ ጎዳና ነው። ዳጣ የት ሄዳ ነው? እኔ እንጃ። ለአንተ ሰዓት የት ሄዳ ነው? ለምን ነው የተነገረኛለች ሲጀምር እኔ ክፍል አትገቢ ብዬሽ አልነበረ? ምን ነው የራስ ቤት አስመሰልከው? የአባቴ ቤት እኮ ነው። ሰላምዬ ዛሬ ጠበቅ ያለ ጥያቄ ዳጣን ጠይቃታለች። እሱም ጥያቄው ምንድን ነበረ መሰላችሁ ከየት ነሽ? እንዴት ነሽ? ምንድን ነሽ? የት ነው የተወለድሽው? የት ነው ያድግሽው? እንዴት እዚህ ቤት መጣሽ? ብላ እንግዲህ ጥያቄዎችን ጠይቃታለች። ዳጣም እንግዲህ በምትችለው መጠን ለመመለስ እየሞከረች ነው ማለት ነው። ያው እንደምታውቁት ጊዜው ገና ነው። ተረጋጊ እያላት ስለሆነ አባቷ ምንም ነገር ብዙ መናገር ማውራት አትፈልግም፣ ግን ደግሞ ለሰላም በቃ መውራት ትፈልጋለኝ እና ሁን ደግሞ ስትቀርባት የሆነ ፍርሃት ተጉልበቱና ነው የምታወራው። ና እንግዲህ ዛሬ ሰላም፣ እንዴት ነው? የት ነው የተወለድሽው? የት ነው ያደግሽው? እናትና አባትሽስ የት ናቸው? ብላ እንግዲህ ጠበቂያ ጥያቄ ጠይቃታለች ማለት ነው የእኔ ኮ ህይወት እንዲህል እንዲ ፊልም ብዙ ገደል እና ተራራ የበዛበት ነው ብለሽ ነበረ። ስለዚህ እሱን ነገር እንድታወርኝ እፈልጋለሁ ብላ ነበር የጠየቅቻት እንግዲህ ዳጣም ባከሽ ብዙ ነኝ ግን የተወለድኩትን የት እንደተወለርኩ አላቅም፣ ግን ራሴን ያገኘሁትኝ አዲስ አበባ ነው። ነፍስ የማቀው አዲስ አበባ ነው። ስለዚህ የትትወርጅ እንዳደግኩኝ አላቅም ና ማለት ነው ማለት እንዴት እና መጀመሪያ ላይ የተናገርሽው ታሪክሽ ልክ ነበር ማለት ነው። ታዲያ መካከል ላይ ድሬዳዋ እንደተወለድሽ አባትሽ ድሬዳዋ እንደሆነ ጋሽ ደግሞ የጓደኛ ልጅ እንዲሆንሽ ጋሽ እንደዛ ያለው ከምን መጥቶ ነው? እና እንዴት ነው ያ ነገር የተወራው ብላ ነው የጠየቀቻት። አይ ታዩ እሱን ሰላምዬ ብላ ነው እንግዲህ ባሳ አርጋ ያለፈች ማለት ነው። ከዛ ሁለተኛው ጠበቅ ያለው ጥያቄ ለዲያጣ እንግዲህ ሰላም የጠየቀቻት፣ አይ እሱን ታዩ ጋሽ ደረጀ ጋ እንዴት ተገናኛችሁ፣ የት ተገናኛችሁ ብላ ነበረ የጠየቀቻት። እንግዲህ ይህን ጥያቄ ስትጠይቃት ሰላም ዳጣ በጣም ነው የጠየ የደነገጠችው ሰላም ስሬ ነው የጠየቀቻት ግን ዳጣ በጣም ነው የደነገጠችው ምክንያቱም ይሄ ጥያቄ በጣም ከባድ ነው ማለት ዋሽታም እንዲያት መልስ ለሰላም ማውራት ትፈልጋለች ደግሞ አይ ብላ ዳት እንዲያትል ደግሞ ብዙ ቀን አወራሻለሁ ሰላም እያለቻት ዛሬ አውሪ ብላ እሷ ጠይቃታለች እና በጣም የሆነ እንትን ውስጥ ጥያቄ ነው የገባችሁ ማለት ነው። ምን ብላ ትመልስላታለህ ብላችሁ ታስባላችሁ? እኔ ግን የሆነ ነገሩ እንዲታወቅ ስለማትፈልግ በሆነ ነገር በሆነ ምክንያት አስቀይሳት ዋሽታት የምታልፍ ነው የሚመስለኝ። እውነታውን አትነግራትም፣ ምክንያቱም ጋሽ እኮ አባቴ ነው በሸሙ አትላትም። ለምን ትፈራለች? የሚደረገው ነገር ያየ ስለሆነ በጣም ከባድ ስለሆነ ሪስኩ ስለምትፈራም እዳጣ አትናገራ አትናገርም ምንም ዳጣሁን ስለ ሰላም እንደ አንድ ቤት ሰራተኛ አንድ ምስኪን እንት ነው እንጂ ምንም አይነት ፊሊንግ የላትም፣ ማለት ጭራሽም ትዝም አላላትም። ግን ሰላም ውስጧ የሚሰማት ነገር በቃ አለ፣ በተለይ ዳጣን ስታያት። እንግዲህ በባለፈው ዳጣ ከዚህ ቤት ልትወጣ ነበረ ሰላም፣ ከዛ ዳጣ ወደዚህ ቤት ስትመጣ ሀሳቧን ቀይራ ተቀመጠች። ባለፈው ደግሞ ዳጣን ኤቢ ከዚህ ቤት ስታባርራት በቃ እወጣለሁ ብላ ከናታን ጋር ያወሩ ነበረ። ሲቀጥል አሁን ደግሞ ዳጣ ስትመለስ ደግሞ ተወቹ እና ብቻ ከባድ ናቸው ነገሮቹ። ማለት ወደ ቤተሰቦች እና ዳጣ ዙሪያውን የምትነግራት አይመስለኝም ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። እንዴት ናችሁልኝ እናንተ? ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁ ስለሆናችሁልኝ ማመሰግናለሁ። ላይክ ማድረጋችሁን አትርሱ። ቪዲዮን እስከ መጨረሻ ማየት ሀሳብ አስተያየታችሁን ስጡኝ። ውድ ቤተሰቦች ሁሌም አብራችሁ ስለሆናችሁ ስለምታበረታቱኝ ስለምሰጡኝ ኮሜንት ላይክ ስለምታደርጉልኝ ሸር ስለምታደርጉልኝ ምስጋና በጣም ከፍ ያለ ነው። ውድ ቤተሰቦች በቃ ከምላችሁ በላይ በጣም አመሰግናለሁኝ። በቃ ኔንጃ በቃ የኔ ቤተሰቦች በቃ ልዩ ናችሁ፣ የእውነት ማለት ነው። በቃ ላይክ አድርጋችሁ ለምሰጡኝ ሀሳብ እንዲበረታ የምሰጡኝ አስተያየት በጣም የተለየ ነውና ምስጋና በጣም ከፍ ያለ ነው። ውድ ቤተሰቦች እንግዲህ ያው በዛሬ ክፍል እንዳየ ነው ዳጣ እንግዲህ የሆነ አጣብቂኝ ውስጥ ነው ያለችው። እኔ በእርግጥ የደደገጉት በባለፈው ባለፈው ክፍል ነበር። ባለፈው ምንድ ነው ያ የዲኤንኤ ውጤት አባትና ልጅ አይደሉም የሚለው ውጤት መጥቶ ስለነበረ እሱ ነገር በጣም ሁላችንም አወዛግቦን ነበረ፣ የጋሽ ደረጃና የዳጣ የዲኤንኤ ውጤት። ግን የዲኤንኤ ውጤት የተወሰደው ሳምፕል ከተሳሳተ እንትን ነበረ እሱ። ምንድ ነው ከዳጣ ላይ ሳይሆን ሳምፕሉ የተወሰደው ከሰላም ላይ ነው። ምክንያቱም የዳጣ ማበጠሪያ መስሏት ከማበጠሪያው ላይ ነበር ጸጉር የወሰደችው ኤቢ ማለት ነው። ግን የሰላም ነበረ ማበጠሪያው ማለት ነው። ገና ዳጣ ምንም አላበጠረችበትም የነበረ በዛም እንግዲህ ሂዶ ዲኤንኤው ሲመረመር ውጤቱ አባትና ልጅ አይደሉም ነው የሚለው። በዛም እንግዲህ ማርታም ወይዘሮ ማርታም አይተዋለች፣ ሁሉም አይተውታል። ጋሽ ደረጀ ብቻ ነበር የቀረው። ጋሽ ደረጀ ደግሞ ሊያየው ሲል እንግዲህ ዳጣ የሆነ ምክንያት ፈጥራ፣ ምክንያቱም ወይዘሮ ማርታ ስድርግ ስላየቻት አመመኝ፣ ወየው ወየው ብላ ፓናዶል ፓራስታሞል ላምጡልኝ ምናምን አለች እና ከዘጋች ድርጅ ወረቀቱ ከተጣለበት ዳጣ በቃ ሰላም አልሰጣትም ነበረ፣ መቻ አልቻለችም ነበረ። እና መጨረሻ ላይ ከዛ ወሰደች ይዛ ሄዳም እንግዲህ ወረቀቱን አስነብበው ነበረ። ሞገስ ነበር ያነበበላት እንግዲህ፣ ሞገስ ያየው አባትና ልጅ እንዳልሆኑ ውጤቱ ነው የሚያሳየው። በዛም እንግዲህ እሱ ራሱ ደንግጦ ነበር፣ እንዴት ሊሆኑ ይችላል። በቃ እንዲያውም እንኳን ያልሆነ በቃ አባትሽን፣ ትክክለኛ አባትሽን ለማግኘት ይረዳሻል፣ ስለዚህ ምናም ብሎ ነበረ ያበረታት። ግን የተወሰደው የዲኤንኤው ቅንጣቱ ከጸጉር ስር በተወሰደ ነው የሚለውና ከፀጉራችሁን የወሰደችው ሲላት በቃ ዳጣ አስታወሰኝ ማለት ነው። ከአሁን ቀደም እንዳያችሁት ፀጉሯን ልትቆርጣት በመቀስ ሌሊት ከተኛችበት ሁሉ ድረስ መታ ነበረ። እሱን ብቻ ሳይሆን እንግዲህ ፀጉሯን ስታበጥር ከማበጥሪያው ላይ ነው ፀጉር የወሰደችው እና ያን ያን ነገር ስላስታወሰች ያ ፀጉር ደግሞ የዳጣ ሳይሆን ይህ ሰላም ስለው እንደሆነ ዳጣ ራሱ አስታወሰች እና። በቃ ስህተት እንደሆነ ገብቷት ተመልሳ በደስ አላት ማለት ነው። ግን በፊት በጣም ነበር የከፋት። ጋሽ ደረጃ አባት አይደለም፣ ውሃ ህድ አይደለችም፣ በቃ የቤተሰብ የእኔ ቤተሰብ አይደለም እንዴት ሊሆን ምናም ብላ በጣም ከፍቷት አዝና ነበረ። ግን እግዚአብሔር ይመስገን እንደገና ስታስታውስ እንዲያልሆነ አወቀ ማለት ነው። ሌላው ኤቢ ኤቢ ደግሞ ናታንን በጣም እያዛገችው ነው። እንግዲህ ክላሱ የሄደች አትምጭብ ቢላትም እንግዲህ ጥያቄ የፍቅር ጥያቄ አቅርባለት ነበረ እኔ እና አንቺ ከህት ነው ሌላ ምንም አይነት ሪሌሽን ሊኖረን አይችልም፣ የለንም ስለዚህ ድጋሚ እኔን እንዳታስቢ ብሏት ነበረ። ግን እሷ ያንን ብላ አላረፈችም። እንግዲህ በተደጋጋሚ ብዙ ነገሮችን እየሞከረች ትገኛለች። አሁን ምክላሱ ድረስ ገብታ እንግዲህ እኔ እኮ ወደሃለው አፈቅራለሁ ስላልኩ ነው ወይ እንደዚህ የምትሸሸኝ፣ እንደዚህ የምትኮረው፣ እንደዚህ ተርምትለኝ እንዴት እኔ ምን ያንሰኛል ለምንድ ነው የምጠላኝ እያለች ትገኛለች። እንግዲህ እናታንም አረን ያልጠላውሽ ምንም አላልኩኝም፣ እና ተረጋጊ እኔ ስለማከብርሽ ለጠየቅሽ ጥያቄ ግን መልስ ስለሌለኝ እንከባበርን ነው ያልኩሽ። ከአንቺ ጋር እንደነገርኩሽ ምንንደልሽ ሊኖረን አይችልም ብሎ እንግዲህ ደጋግሞ ነግሯታል። በዚያም እንግዲህ እሷም ተናዳ ላፊ ነገር ተናግራን የወጣችሁ ማንውድ ቤተሰቦቼ ላይክ በማድረግ አብራችሁ እስከ መጨረሻ የማይታሰብ አስተያየታችሁ ሰጡኝ። በያላችሁበት መልካም ጊዜ አመሰግናለሁ። ባይ ባይ።